ሶስት ሺ የሚያስገባችው ፋሚሊ የለውም፣ ጋይስ። ጌማችንን ልዘጋው ነው። ጌማችንን ልዘጋው ነው። ፋሚሊ ው ጃዝሚን፣ አንድ ሚኒት ነው ያደርግሽው። አንድ ሚዩት ነው ያደርግሽው እያወጣሻቸው ነው። ከሚዩት ውስጥ እያየሽ ሰው፣ ሌላ ሰው ሚኒት አድርጎት አንቺ ነቅደሽ አንድ ሚዩት ነው ያደርግሽው እና እያየሽ ስልጣንሽ አገኘው ብለሽ ለማንኛውም ፋሚሊ ፍለፍ ጌማችን ሊጠናቀቅ ነው፣ ግን እስካሁን ሶስት ሺ የገባ ፋሚሊ የለም። በሚገርም ሁኔታ ሁላችሁም ችስታ ሁላችሁ ችስታ ሆናችኋል። ችስታ ሆናችኋል። ጌማችንን ላጠናቀው ነው። ፋሚሊዎቻችሁ ካሉ አንድ ሞተር ብቻ ይንዱላችሁ። የማያ ፋሚሊ፣ የሪም ፋሚሊ፣ የኢማን ፋሚሊ ካላችሁ ሌስጎ ሂዱበት እያልኳችሁ ነው። ሂዱበት እያልኳችሁ ነው። የሂራ ፋሚሊ ካላችሁ ሂራ እንግዲህ ሀይ፣ ምን እየሰራችሁ ነው? እያለቻችሁ ትገኛለች። የፈኪ ፋሚሊ በሪሞቱ ላይ እየፈለገቻችሁ ትገኛለች። የጃዝሚ ፋሚሊ ካላችሁ፣ ፈቲ ልትቀይሪያቸው ነው። ቀይሪያቸው። የጃዝሚ ፋሚሊዎች ካላችሁ፣ ሌስጎ ሌስጎ፣ ሂዱበት፣ ሂዱበት፣ ሂዱበት። ሶስት ሺ ካገኘች መቅጣት ትችላለች። የፈቲ ፋሚሊ ካላችሁ፣ እንግዲህ ፈቲ በሶስት ሺ መቅጣት ትችላለች። እስካሁን ግን አይታየኝም። ና ተይ ተይ፣ ሊና እንደዚህ አትቀበል፣ እንደዚያ ና ብላችሁ። ለምሳሌ ኢዋት ኢማንን፣ ኢዋት ሪምን፣ ይዋት ማያን፣ ኢዋት ሂሯን፣ ኢዋት ፈቲን ለማንኛውም ሼር ሼር አድርጉ ለፋሚሊዎቻችሁ ለፋሚሊዎቻችሁ ሼር ሼር እያደረጋችሁ እሺ መጥፎ ኮሜንት የሚጽፉትን ብሎክ ነው እሺ ብሎክ እዚህ ቤት ከዛሬ በኋላ እንዳይመጡ ማለት ነው ብሎክ ነው የምታረጉት መቻችሁ ሌስጎ ሌስጎ ሌስጎ ፋሚሊ ኮሜንት ላይ መጥፎ ነገር አትጻፉ ፋሚሊ ቤተሰብ የምትሆኑ ከሆነ መጥፎ ነገር ኮሜንት የምታደረጉ ከሆነ ብሎክ ትደረጋላችሁ ማለት ነው የሊና ፋሚሊዎች የቻላችሁ የፈቲ የጃዝሚን የፈኪ የሂራ የማያ የሪን የኢማን፣ አንዱ ሰው የሚመጣ የለም ናንዬ፣ አንድ ሰው መጥቶ የሚያስቀጣችሁ የለም። አንድ ፋሚሊ ብቻ እኮ የሚያስፈልጋችሁ ለመቅጣት ለመቅጣት አንድ ፋሚሊ ለመቅጣት፣ አንድ ፋሚሊ ብቻ ነው የሚያስፈልጋችሁ። ሊናዬ አለና አለ አረ፣ ፎዚ ተይ አለና ይባልማ። ፎዚ ፎዚ፣ ፑሽ አድርጊ እንጂ አንቺ። ከብ አድርጊ ይመራል ነበርሽ ቻሰትሽ። እንዲህ ፎዚ፣ ቻሰትሽ። ፎዚ አዳማዋ ልጅ ናት። ቻሰትሽ እንዲህ ፎዚ። ምንድን ነው እሱ? ሸርሽር አርጊ እንጂ ሸርሽር አርጊ ፑሽ አርግ እንጂ ለማንኛውም ፋሚሊ ጌማችን ሊጠናቀቅ ነው። ጌማችን ሊጠናቀቅ ነው። ለዘጋው ነው ጌማችንን፣ ወላሂ ጌማችንን ለዘጋው ነው። እስካሁን ሶስት ሺ የገባ ሰው የለም። ከዜሮ ራሱ የወጣችው ፈቲ ብቻ ነች። ፈቲና ብቻ ነች። ሪም ብቻ ነች። አሰላሙ አለይኩም አለይኩም ያይ። አሰላሙ አለይኩም አለይኩም ያይ አሰላሙ አለይኩም አለይኩም፣ ታንጅሪንግ ላይ ታውወድ። ጌማችንን ልዘጋው አንድ ደቂቃ ብቻ ነው የቀረን። ጌማችን ልዘጋው አንድ ደቂቃ ብቻ ነው የቀረን። ይ ይዘጋ ጌማችን፣ ጌማችን ይዘጋ ጌማችን ይዘጋ፣ ጋይስ ይዘጋ። ጌማችን ላስት ሚኒት ሶስት ሺ የሚሰጣችሁ ፋሚሊ ካለ መቅጣት ትችላላችሁ። ሶስት ሺህ የሚሰጣችሁ ፋሚሊ ካለ መቅጣት ትችላላችሁ ጋይስ ሶስት ሺህ ብቻ ነው የሚያስፈልጋችሁ ለመቅጣት። ሶስት ሺ ብቻ ሌስ ጎ። የእኔ ፊት ላይ ታፕ ታፕ ጋይስ ታፕታፑ ሰላሳ ሺ እንዲገባ የኔ ፊት ላይ ደብል ታፕ እያደረጋችሁ የኔ ፊት ላይ ደብል ታፕ ደብል ታፕ እያደረጋችሁ። ለማንኛውም ፋሚሊያችን ጌማችን ሊጠናቀቅ ነው። የቀረም ደቂቃ ቢኖር አንድ ደቂቃ ብቻ ነው። በዚች በአንድ ደቂቃ ውስጥ እንግዲህ አንድ ሞተር የሚሰጣችሁ ፋሚሊ ካለ መቅጣት ትችላላችሁ። ሊና ትገኛለች። ኮፒሊንግ ሼር እያደረጋችሁ ፋሚሊ ኮፒሊንጉንም ኮፒሊንጉንም፣ ሶስት ሺ ያስገቡት ኮፒሊንጉንም ሊና ፋሚሊ ሶስት ሺ የሚሰጥሽ ፋሚሊ ካለ መቅጣት ትችላለሽ። ፈቲ ሶስት ሺ የሚሰጥሽ ፋሚሊ ካለ መቅጣት ትችላለሽ። ጃዝሚን ሶስት ሺ የሚሰጥሽ ፋሚሊ ካለ መቅጣት ትችላለሽ። ፈኪ በዜሮ ነሽ። ሶስት ሺ የሚሰጥሽ ፋሚሊ ካለ መቅጣት ትችላለሽ። ሂራ በዜሮ ነሽ። ሶስት ሺ የሚሰጥሽ ፋሚሊ ካለ መቅጣት ትችላለሽ። ማያም በዜሮ ትገኛለሽ። ሪምን በዜሮ፣ ኢማን በዜሮ፣ በዜሮ፣ በዜሮ፣ በዜሮ ስለዚህ ሶስት ሺ የሚሰጣችሁ ፋሚሊ ከሌለ ምን ታደረጋላችሁ? እዚህ ጋር ሼር አድርጎ ለፋሚሊዎቻችሁ ሁለት መቶ ዘጠና ሰው ውስጥ ደግሞ ፎሎ ያላረገ ካለ ፎሎ እያረጋችሁ ፎሎ እያረጋችሁ ቤተሰቡ ሁኑ ቤተሰቡ ሁኑ ጋይስ። ከሶስት መቶ ሰው ውስጥ ብዙ አርባ ሰባት ሰው ብቻ ነው ፎሎ ያደረገው ይገርማችሁ። ስለዚህ ከስሜ ፊት ለፊት ካገኛችሁ ፎሎ አርጎ ቶሎ አድርጉ። ከስም የፊት ለፊት ካገኛችሁ ለማንኛውም ላስት ሚኒት ጌማችን ሊጠናቀቅ ነው ማለት ነው። የሊና ፋሚሊዎች እንግዲህ አንድ ሞተር ፑሽ ካረጉ መቅጣት ትችላለች ሊና ፋሚሊ፣ ሊና ፋሚሊ መቅጣት ትችላለች። የፈኪ ፋሚሊ እንግዲህ ካላችሁ ሶስት ሺህ ከሰጣችሁ ፈኪ መቅጣት ትችላለች። ሂራ በሶስት ሺህ መቅጣት ትችላለች። ማያ በሶስት ሺህ መቅጣት ትችላለች። ኢማን በሶስት ሺህ መቅጣት ትችላለች። ጃዝሚን፣ ሪም ሁላችሁም በሶስት ሺህ መቅጣት ትችላላችሁ። ሶስት ሺህ የሚሰጣችሁ ፋሚሊ ካለ መቅጣት ትችላላችሁ፣ መቅጣት ትችላላችሁ። ግን እንደዚህ ከሆነ በዜሮ ከሆነ ማንም አይቀጣም፣ ማንም አይቀጣም። ስለዚህ ለፋሚሊዎቻችሁ ሼርሼር አድርጉ፣ ሼርሼር አርጉ። ለፋሚሊዎቻችሁ ለፋሚሊዎቻችሁ ሼርሼር ማድረጋችሁ እንዳትረሱ፣ እንዳትረሱ ጋይስ፣ እንዳትረሱ ሼርሼር ማድረጋችሁ። ሌስ ጎ ማይ ፋሚሊ ልዝጋው ጌሙን፣ ልዝጋው ጋይስ ጌሙን፣ ልዝጋው ልዝጋው። በዜሮ ሸስታችኋል ማለት ነው። ሸስታችኋል ማለት ነው። ላስት ሚኒት ጋይስ፣ ላስት ሚኒት። ከአንድ እስከ ሀያ ቁጥሬ ጌሙን እዘጋዋለሁ። ከአንድ እስከ ሀያ ቁጥሬ ጌሙን እዘጋዋለሁ ጌማችንን ከአንድ እስከ ሀያ ቁጥር ልዘጋው ነው። አንድ ሁለት ሁለት ሁለት ሁለት ሶስት ሶስት ሶስት አራት ላስት ሚኒት አራት አምስት ሁላችሁም በዜሮ አምስት ስድስት ጌማችን ሊጠናቀቅ ነው። ሁላችሁም በዜሮ ስድስት ሰባት ሰባት ሰባት ስምንት ስምንት ዘጠኝ አስር። ከአንድ እስከ አስር ቆጥረናል። የሊናን ፋሚሊ የለም፣ የፈቲም ፋሚሊ የለም፣ የጃዝሚንም የለም፣ የፈኪም የለም፣ የኢማንም የለም፣ የሂራም የለም፣ የማያም የለም፣ የሪምም የለም። ጌማችን ሊጠናቀቅ ነው። ጌማችን ሊጠናቀቅ ነው። በዜሮ በዜሮ በዜሮ ሪም በሁለት መቶ አንደኛ ፈቲ በመቶ ሁለተኛ። ሌሎቻችሁ በዜሮ በዜሮ ናቸው። ሌሎቻችሁ በዜሮ በዜሮ ናቸው። የለም ፋሚሊ፣ ፋሚሊ የለም። ጋይስ ዘዲን ቴንኪው። ያደረግ ኮፒ ሊንክ ብቻን ያደረግከው ማለት ይቻላል ብቻን አምስት መቶ ኮፒ ሊንክ በላይ ያደርጋል። ዋው ዋው ላስት ሚኒት ጌማችን ሊጠናቀቅ ነው። ጌማችን ሊጠናቀቅ ነው። ላስት ሚኒት የለም የማን ፋሚሊ የለም። ታዲያ ማን ሊቀጣ ነው? ፎዚ ያመሰግናለሁ። ኮፒሊንግ ያሬሽን ማን ሊቀጣ ነው? ማን ሊቀጣ ነው? ማን ሊቀጣ ነው? አብረን እናያለን። አብረን እናያለን።

ኤቭሪዋን ኮፒሊንግ ሼር ልዘጋው ነው ጌሙን። ከአንድ እስከ አስር ቁጥረናል። እስቲ ደግማችሁን ቢሆን ሼር አድርጉ ጋይስ። ከአንድ እስከ አስር ቁጥረናል፣ የሁላችሁን ፋሚሊ። የለም የማንም ፋሚሊ አይታየኝም እዝያ። ስለዚህ ጌማችንን ልንዘጋው ነው። ልንዘጋው ነው ጌማችንን ጌማችንን ልንዘጋው ነው።

እንዳለ ነው። በልጣችሁ ማለት ነው እያለሽ፣ እንዲስቲ በናትሽ ቁመት ተንጠራርታችሁ እኮ ነው አንተ የደረሳችሁ። እኔ ከአንተ እንደዚህ አጥሬ ያለው ማለት ነው። ቆርጭ ይዞት ነው እንጂ ቁመት አለው ነው ብዬ ነው። ለእናንተ ክብር ነው ያውም ለአንተ እንጂ ረዥም ነበር። ለማንኛውም ወደ ጌማችን እንመለስ። በቃ ይህን ያህል ኢንጆይ ካረግን ይበቃናል። ሰከንድ ጌማችን እስኪ አሪፍ እንዲሆን አሪፍ እንዲሆን እስኪ ጌማችን ከመጀመራችን በፊት ሼር ሼር አድርጉ ፕሊዝ። ከዛ ካልሆነ እንፈታዋለን፣ ሰከንድ ተጫውተን ማለት ነው። ሰከንድ ተጫውተን እንፈታዋለን ካልሆነ። ለማንኛውም ጌማችን ከመጀመራችን በፊት ጌማችን ከመጀመራችሁ በፊት ጋይስ ሁላችሁም ሼር ሼር አድርጉ ለፋሚሊዎቻችሁ ሁላችሁም ለፋሚሊዎቻችሁ ሼርሼር አድርጉ ጋይስ። ይህ ሶስት መቶ አርባ ሰዎች ማለት ይህ ገስት ጌም ነው። ይሄ እንግዳ ጨዋታ ነው። እዚህ ጋር የመጣ ነው፣ ፈታ ዘናያን እየተቀላለድን አብረን እንድንቆይ እንድንጫወት ነው እንጂ ሌላ ነገር አይደለም። ኮሜንት ለማየ ማየ ነገር ምጽሁፍ ሰዎች ፕሊዝ ፕሊዝ ብትቆጠቡ ይሻላል። ያለበለዚያ ያው ብሎክ ያጠናግራችኋል ማለት ነው። ብሎክ ያጠናግራችኋል ማለት ነው። ለማንኛውም ለማንኛውም ማለት ነው። ዌልካም ሊና ፋሚሊ፣ ዌልካም ፈቲ ፋሚሊ፣ ጃዝሚን፣ ፈኪ፣ ሂራ ሁላችሁም ዌልካም ብያለሁ። ጌማችንን ከመጀመራችን በፊት ለፋሚሊዎቻችሁ ሼር ሼር አድርጉ